ሰላም ሰላም የሄኒ ቶፕ ቲዩ ቤተሰቦች እንኳን ደህና መጣችሁ። ይህ የምትመለከቱት የሄኒ ቶፕ ቲዩ ቤተሰብ የሆናችሁ ዛሬ ይዤላችሁ የመጣሁት ማሽን ቪጂአር ቪ285 የተባለችው ቆንጆና በጣም አጭር ከማሽኖች ሁሉ በጣም አጭር እስክሪብቶ የምታክል ቆንጆ ማሽን ነች። የያዛችሁ ዘጠኝ ሺህ አር ፒ ኤም በደቂቃ የምትመታ ፀጉርን ካገኘች ሙልጭልጭልጭ የምታደርግ ቆንጆ ማሽን ነች። አንቦክስ እናርጋትና ላሳያችሁ። ቪጂአር ትባላለች። ቪጂአር ቪ285 ቅጽል ስሟ ጡንቸኛው ትባላለች። መስልስ ማስልስ ትባላለች። ጡንቸኛ ትባላለች። ጥቁር በቢጫ ዘናጭ ነች። በጣም የምታምር ማሽን ነች። ከአንድ መዳፍ ያነሰች ከአንድ መዳፍ ያነሰች፣ ላያያዝ በጣም ምቹ ቅምጥ ሊሆነች ማሽንነች ቁጥሮቹን ላሳያችሁ፣ ውስጥ ገራሚ ነው። ደግሞ ቁጥሮቹ ይሄው ስድስት የተለያየ ቁጥሮች አሏቸው፣ ከዜሮ ነጥብ አምስት ጀምሮ አንድ ሁለት ሶስት አራት እያሉ ይሄው በጣም ታምራለች፣ ከለሩ አሁን አሁን። በነገራችን ላይ አሁን አሁን ቁጥሮች በእንደዚህ ከለሮች መገለጥ ጀምረዋል። ለምሳሌ አንድ ነጥብ አምስቱ በቢጫ ከለር፣ አራት ቁጥር በዚህ ከለር፣ ሁለት ቁጥር በብሉ ከለር እያሉ ዓለም አቀፍ ከለር እንዲይዙ አስደርገዋል። ሌላው ደግሞ አስገራሚ ነገሯ ቺ ማሽን አስገራሚ ነገሯ ማግኔቲክ ነች። ማግኔቲክ ጥርሱ ማግኔቲክ ነው። ፀጉር ስናስተካክል ተነቀለ ወደቀ መለጠብኝ ምናምን ብሎ ነገር የለውም በራሱ ምክንያቱም ማግኔቲክ ነው፣ አይወድቅው በፈለግነው ሰዓት ብናስቀምጠው ማግኔቲክ ነች። በጣም ቆንጆ ማሽን ነች። የቻይና ማሽን ብትሆንም ግን አንደኛ ደረጃን የያዘች ቪጂአር ቪ285 የተባለች ቆንጆ ማሽን ነች። ሴክሲ ጸጉር ቆረጥን ሲሆን ፈረምን ነው የምንለው። ፀጉር ላይ ላሳያቸው የማሽን ዘይት አላት። ያው የተለመደው የማሽን ዘይት አለው አስተማማኝና የራሱ ብራንድ ያለው ቪጂአር ኬብል አለው በሲ ታይፕ። ማለት ቪጂአር ኬብል አለው በሲ ታይፕ። በጣም አሪፍ ነች፣ ቆንጆ ነች። ተጠቀሙበት የፀጉር ባለሙያዎች ፏ ፏ ፏ ፏ አድርጉበት፣ ይመቻቹ። ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጎ ሄኒ ቶፕ ቲዩ ምም